ከ325 የኒቃዬ ጉባኤ በፊት ንጉሥ ቀስጥንጥንዩስ ጉባኤውን ከመጥራቱ በፊት እንደሚታወቀው በክርስትና አስተምህሮ ላይ ወጥ የሆነ አስተምህሮ አልነበር። የተለያዩ የክርስትና ቤተ አብያተ ክርስቲያኖች ከመኖራቸው የተነሳ ክርስትና ሳይሆን አብያተ ክርስቲያኖች ነበሩ ነው የሚባሉ። አንዱ አንዱን ወቃሽ፣ አንዱ አንዱን ደግሞ አውጋሽ፣ አንዱ አንዱን አንተ ክርስቲያን አይደለህም የሚልበት በጣም የተወዘጋገመ ሁኔታ ነበር። ከነዛም በመነሳት ነው በዚያን ጊዜ የተለያዩ የክርስትና ብራንቾች ነበሩ። ለምሳሌ የአይሁድ ክርስትና ነበሩ፣ የማርኪናዊት ክርስትና ግኖስቲኮች ነበሩ፣ ቀዳማዊ ኦርቶዶክስ የሚባሉት፣ ሴባሎሳውያን፣ አሪዮሳውያን። እነዚህ የተለያዩ የክርስትና ዲኖሚኔሽኖች ነበሩ። ለዛሬ ግን ለየት ባለው መንገድ አሪዮሳውያን ምን አይነት እምነት ነበር የሚከተሉት፣ በስላሴ አስተምህሮትስ ምን አይነት አቋም ነበራቸው የሚለውን ሰፋ ባለ መልኩ ለማየት እንሞክራለን። አሪዮሳውያን በ250 እስከ 336 ዓመተ ልደት የነበሩ ሲሆኑ የአስተምህሮቱ ዋና አራማጅ እስክንድርያው ቄስ አሪዮስ ሲሆን የተወለዱትም በሊቢያ ነው። አሪዮስ ወደ ግብፅ በሚሄዱ በትክክለኛው የወንጌል ትምህርት ላይ ጥናት እንዳደረገና በዋናነትም ከአንጾኪያው ሰማዕት ጻድቅሊ ሲሆን ዘንድ እንደ ተማሪ ይነገራል። ጻድቅሊ ሲሆን ከአሪዮስ በፊት የነበሩ አሪዮሳውያን ይሏቸዋል። ጻድቅ ሲሆን ከአሪዮስ በፊት የነበሩ አሪዮስ በማለትም የለበጣ ስም ይሰጣቸው። የካቶሊክ የታሪክ ተመራማሪው ዋረን ካሮል ስለ አሪዮስ በጻፈው ጽሁፉ ላይ አሪዮስ ቀጭን፣ ረጅም እና የሆነ የሚማር ገጽታ እንደነበረው የፊዚካል አምፕስ አፒራንስ እና ገጽታውን ይናገራል። ሰዎችም በስብናው ይማረኩ እንደነበርና በእውቀታቸው ምንጥቅ እንደነበሩ ይነገርላቸዋል። አሪዮስ ኢየሱስ እንደማንኛውም ሰው ፍጹም ፍጡር ሲሆን ለፈጠረውም ለአብ ተገዥ ነው በማለት አስተምሯል። ኢየሱስ የአብ ልጅ መባሉ አምላክነትን እንደማይገልጽ አብ ከኔ ይበልጣል በማለቱ የመሰከረውን በማስረጃነት ጠቅሳል። አብ ወልድን እንደ ልጁ ከያዘው ወልድ ለልጅነቱ መነሻ አለው ማለት ነው። ይህም ወልድ ያልነበረበት ጊዜ መኖርን ያሳያል ብሎ በጽኑ ይሞግት ነበር። ስለዚህም ወልድ ከምንነት የተገኘ ፍጡር ነው በማለት አርዮስ ከፍተኛ የሆነ ክርክር ያነሳ ነበር። በስላሴ አስተምህሮ ስህተት መሆኑን ለአትናቴዎስና ለተከታዮቹ በማስረጃነትም አቅርቧል። ይህም በአብያተ ክርስቲያናት መካከል ያለው ሰፊ አስተምህሮት ልዩነት ለንቃዬ ጉባኤ መጠራት ምክንያቱ ነው። የባዛንታይኑ ንጉሥ ቆንስተንጥኔስ በጊዜው ክርስትናን የማይቀበል አረማዊ ነበር። ግን ቆንስተንጥኔስ በግዛቱና በሱ ክልል ላይ ለተነሳው የእምነት ክፍፍል ለፖለቲካ ትርፍ ለማግኘት ብሎ ምን አደረገ? ጉባኤው እንዲጠራ የሆነ መንገድ ከፈተ ማለት ነው። ሰው ጉባኤውን እንዲከፈትና እንዲጠራ ካደረገ በኋላ ላይ በጉባኤው ላይም ከፍተኛ ውግዘት የደረሰባቸው የእስክንድሪያው ቄስ አርዮስ ወደ ትክክለኛው የኢየሱስ አስተምሮት እንመለስ፣ ኢየሱስ አንድም ቀን አምላክ ነኝ ሲል አላስተማረም፣ በስላሴ አራማጆች አምላክ መደረጉ ፍጹም ስህተት ነው፣ ኢየሱስ እንደ ማንኛውም ሰው የአምላክ ፍጡር ነው በማለት ማስተማራቸውን በስፋት ይነገራል። ይህንን በማስተማራቸውም የተለያየ ስድብና ወገዝ ደርሶባቸዋል። በስተመጨረሻም የአርዮስን አስተምህሮት የሚገልጹ መጽሐፍት እንዲቃጠሉና ይዞ የተገኘ ሰውም በሞት እንዲቀጣ ንጉሥ ቆስጠንጥኔስ ውሳኔውን አስተላልፏል። ንጉሥ ቆስጠንጥኔስ ይህን ውሳኔ ያሳለፈው አርዮስን ትክክል አይደለም ብሎ ስላወገዘው ሳይሆን ወይ ደግሞ ሌሎችን ትክክል ናቸው በማለቱ ሳይሆን አብዛኛዎቹ ሰዎች የአሪዮስን እምነት ስላወገዙ ወይ ደግሞ የአሪዮስን አስተሳሰብ ስላወገዙት፣ ንጉስ ቆስጠንጢኖስ አብዛኛው ሰው የሚደግፈው ነገር ነው መደገፍ ያለበት ለራሱ ፖለቲካን ስልጣን ሲል ማለት ነው። ሰው እንደዚህም በማድረጉ የአሪዮስ ነገርን አወገዘ። አሪዮስን መጽሐፍቶች እንዲቃጠሉ አደረገ። የአሪዮስን መጽሐፍ ይዞ የተገኘ ሰው ሁላ በሞት እንዲቀጣ ትልቅ የሆነ ውሳኔ ያስተላለፈ ማለት ነው። አሪዮስ ከዚህ ከነበረበት ከተማ ሲወገዝ ምንድን ያደረገው ቅገኝነት ያገኘው ፍልስጤም ላይ ወደ ፍልስጤም ምድር ሂደው ማስተማሪዎቹን ቀጥለውበት ነበር። የሚያስተምሩትን አንድ አምላክን ይሰብኩ ነበር። በዚያም እያሉ በ327 ዓመት ልደት የእስክንድሪያው ጳጳስ እስክንድር ሞተ፤ በምትኩ አትናቲውስ ተሾመ ማለት ነው። ልክ የእስክንድሪያው ጳጳስ እስክንድር በመሞቱ በምትኩ አትናቲውስ ይሾማል። ንጉስ ቆርጥንጥኔስ ምን አደረገ? አሁንም አረማዊ ነው ንጉስ ቆስጠንቲኒዎስ አረማዊ ነው እስቲና አረማዊ ነው ሰ ምን አደረገ ንጉስ ቆስጠንቲኒዎስ በአሪዮስ እና በአትናቴዎስ ያለው መካከል ያለው ልዩነት አሁንም እየሰፋ እንዳይሄድ ለማርገብ በመካከላቸው የትብብር መንፈስ እንዲፈጠር አሪዮስን ወደ ቤተ መንግስት ውስጥ እንዲመጣ ይጋብዛል ሰ ግብዣ ያቀረበለትና አሪዮስ ከፍልስጤም እንዲመጣ አደረገ ማለት ነው ቆስጠንቲኒዎስ ይህን ካደረገና ግብዣውን ካቀረበ በኋላ አዛውንቱ አሪዮስም ግብዣውን ተቀብሎ በቆስጥንጥንያው ቤተ መንግስት በተገኙበት በሌሊት በድንገት በተፈጠረ ህመም በአፋቸው ብዙ ደም ከፈሳቸው በኋላ በ86 ዓመታቸው ህይወታቸው ልታልፍ ትችላለች፣ ማለት ነው። ህይወታቸው ካለፈ በኋላ የአሪዮስ አሟሟት በስላሴ አራማጆች ላይ ትርቅ ተፈጠረ። በቃ የአምላክ ቁጣ ነው ምናምን የሚያሰኝ በአንድ አምላክ የሚያምት በቃ እንደዚህ ብሎ ቁጣ ነገር ነው ብለው አሰቡ። በአንድ አምላክ የሚያምኑት የአሪዎስ ተከታዮች ግን ያለ ጥርጥር በምግብ ተመርዘው ነው የሚል ቅሬታ አቀረቡ። ማለት ሰው አሪዎስ በድንገት መሞታቸው ቆስጠንጢኖስ በጣም ሐዘን ተሰማው። ራሱን የጋበዛቸው ሰው እሱ በጋበዛቸው ቤተ መንግስት ላይ መሞታቸው ለእሱ ክብርም ጥሩ አይደለም። ሰው ቆስጠንጢኖስ የእሳቸውን የአሟሟታቸውን ጉዳይ የሚያጠና ቡድን አቋቁሞ እንደነበር ይጠቀሳል። ሰው በምርመራው የአትናቴዎስ እጅ እንዳለበት በመረጋገጡ አትናቴዎስ እንዲወገር ተደርጓል። የስላሴ አራማጆች ምንድን ነው ያደረጉት? ዛን ጊዜ የነበሩት አትናቴዎስ ሌላ ጊዜ በሰፊ የኒቃያ ጉባኤና እነዚህን ነገሮች በስነስት ስራላቸዋል። ለአሁኑ ግን ዝም ብለን በግርድፉ ለማየት ያክል በዛን ጊዜ ምንድን ያደረጉ የስላሴ አማኞች አሪዎስን ድፊት ማድረግ አልቻሉም። በጣም እስኪል ሴት አለው፣ ሶሊድ የሆነ እውቀት አለው። በአንድ አምላክ ነው የሚያምነው። ኢየሱስ ፍጡር ነው ብሎ በመጽሐፍ ቅዱስ ይሞግት ነበር ምንድን ነው ያደረጉት? ተከብሮ ሲመጣ እኒህ ትልቅ የተባሉት አትናስዮት የተባለ ሰው ምን አደረገ? አርዮስም በመረዞ እንዲሞት አደረገ ማለት ነው። ሰው የእሱ ይሄ መሞት ምንድን ነው ይባለው። ከዛ ከአንድ ዓመት በኋላ ምንድን ነው የተደረገው? ቆስጠንጥኔስ ንጉስ ቆስጠንጥኔስ የአሪዮስን ትምህርት ተቀበለ ማለት ነው። የአሪዮስን ትምህርት ተቀበለ በኒቆዶሚያ ጳጳስ ኢዮሲበስ በእጅ እንደተጠመቀና እምነቱን እንደያዘ መሞቱ በታሪክ ተዘግቧል። ይህ የኒቃያን ጉባኤ ጠርቶ ስላሴ የሚባለውን አስተምህሮ በጉባኤ እንዲጸድቅ አድርጎ ወጥ የሆነ አስተምህሮ የሰጠው ንጉሥ ቆስጠንጥኔዎስ መጨረሻ ላይ ግን ያንን ያወገዘውን ሰውዬ የአርዮስን ትምህርት ተቀብሎ በኒቆዶሞው ጳጳስ ዩስቤስ ተጠምቆን ወደ አርዮስ ትምህርት የገባ ሰው። አርዮስ ከሞተ በኋላ የእምነት ተከታይ የነበሩት በአብዛኛው የሰሜን አፍሪካ የሜዲትራኒያን አካባቢ ህዝቦች ልክ ነቢላ ሙሐመድ ሰለላሁ ዓለይሂ ወሰለም የተውሒድን እምነት ብርሃን ይዞ ሲመጡ፣ የአንድ አምላክን አስተምህሮት ይዘው ሲመጡ ወዲያውን እስልምናን የተቀበሉት። ለዛ ነው የካቶሊክ ሊቃውንት ነቢዩ መሐመድ ሰለላሁ አለይሂ ወሰለም ዳግማዊ አርዮስ የሚል አንዳንድ ስም ይሰጧቸዋል። ሰው በአሁኑ ሰዓት ደግሞ በአገር እንግሊዝ የሚገኙ የቅድስት ካቶሊክና የአርዮሳውያን ሐዋርያት ቤተ ክርስቲያን የአርዮስን አስተምህሮት እንደሚከተሉት ገልጿል። ራሳቸው ማለት ነው። ግን ነገር ግን አርዮስ የሚቀበላቸው የማርያምን በተአምር መጸነሷንና የኢየሱስን በአካል ወደ ሰማይ ማድረግ አይቀበሉም። አሪዮስ ይህን ነገር ይቀበላል። አሪዮስ ኢየሱስ የተወለደው በማርያም ተአምር ነው እስከና አካሉ ደግሞ ወደ ሰማይ አድርጓል ብሎ ያለ ንጹዎች ግን ያንን ነገር አይቀበሉ። ይልቁን ምን ብሎ ነው የሚቀበሉ? ኢየሱስ ከዮሴፍና ከማርያም የተገኘ የስጋ ልጅ መሆኑን እናያ ወደ ሰማይ ያረገውን በመንፈሱ ብቻ እንደሆነ ያስተምራል። የዮሐው ምስክር ተከታዮችም የዘመኑ አርያን የሚል ስያሜ የተሰጣቸው ሲሆን ወልድ አብን ፍጹም ያውቀዋል የሚለው አስተምሮታቸው ከአሪዮስ የተለየ ያደርጋቸዋል። አሪዮስ አብ ለሰዎች በፍቃዱ ካሳወቃቸው ውጭ አውቀውትም ይሁን ስራው በወልድም ቢሆን በሌላ አካል አይመረመርም ይላል። መንፈስ ቅዱስን በተመለከተ የይሖዋ ምስክሮች እግዚአብሔር ፍቃዱን የሚፈጽምበት ኃይል ነው ሲሉ፣ አሪዮስ ግን መንፈስ ቅዱስ ሰም ወይም የተመረጠ መልአክ ሊሆን ይችላል በማለት አስተምሯል። ሰው በብዛት በአሜሪካን የሚገኙ ጥንታዊ የአካባቢያን የእምነት ፍልስፍናዎች እንደያዘ የሚታመነው የጆሴፍ ስሚስ በ1830 መሩለን የተሰኘ መጽሐፍ እንከተላለን የሚሉት ቸርች ኦፍ ጂሰስ ክራይስት ኦፍ ላተር ዴይ ሳይንስ ተከታዮችም የአሪዮስን አስተምህሮት እንደሚከተሉት ይናገራል። ይሁን እንጂ አብዛኛው የእምነታቸው መመሪያዎች ከአሪዮስ እንደሚለይ ጥናት ያደረጉ ሰዎች ጽፈውልናል። ሰው በአሪዮስ ዙሪያ የነበረው ጉዳይ ይሄ ቢሆንም በቀጣይ ዙሪያ ደግሞ በሰፊን እናገራለን። ነዛ ነው አላህ ስብሐንሁ ወተዓላ በቁርአን በምዕራፍ አራት ቁጥር መቶ 57 ላይ ሲናገር እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ዒሳ ገደልን በማለታቸው ረገም ናቸው። አልገደሉትም፣ አልሰቀሉትም። ግን ለእሱ የተገደለው በዒሳ ተመሰለ። እነዚያ በእሱ ነገር የተለያዩት በመጠራጠር ውስጥ ናቸው። አላህ ስብሃነ ወተዓላ በግልጽ በሆነ መልኩ ስቴት ሲያደርግ በዒሳ ዓለይሂ ሰላት ወሰላም በኢየሱስ ጉዳይ ላይ በጥርጥር ውስጥ ናቸው ይላል። ጥርጣሬን ከመከተል በስተቀር በእሱ ነገር ምንም እውቀት የላቸውም በእርግጥም አልገደሉትም በማለት አላህ ስብሃነ ወተዓላ ግልጽና ትክክለኛ የሆነውን የኢየሱስ ወይ ደሞ የዒሳ ዓለይሂ ሰላት ወሰላም መንገድን አስተምሯል። በቀጣይ በኒቃያ ጉባኤ የነበሩ ትላልቅ ምስጢራዊ ውዝግቦች እና ሌሎች ቀደምት አብያተ ክርስቲያኖች እናያለን። ወሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ።